ሰላም ሰላም ነኝ። ባለሁበት ሀገር አየር ንብረት ሁላችንም ሰላም፣ ፍቅር፣ ጤና ተመኘሁላችሁ። እንዴት ናቸው ያላችሁ አለ? እግዚአብሔር ይመስገን። ዛሬ ደግሞ እንደተለመደው በሌላ ርዕስ፣ በሌላ ስራ፣ በሌላ ተግባር፣ በሌላ ወሬ ተመልሽ የምጠጀለውን ዛሬ የመጣሁበት ምክንያት ደግሞ ሁለት ናቸው። ምግብ እያቀረበች ነው ጥንዶች መሰሉኝ። ምግብ አቅርባ የመጀመሪያውን የከደነችውን ሳህን ብድግ ስታደርግ በቃ ጨልፍ ይበሉት ፍሰርጎ አሁን እስክትት ተደረገ ባዶ። እንደዚህ የሆነ አበላላቸው ለየት ያለ ወጣ ያሉ ሰዎች አሉ። ከሰው እንደዛ ይበላሉ፣ ግን እንደሚበሉት አይደለም። ሰውነታቸው ራሱ አበላላቸው፣ ግን ተግባራቸው ግን ልዩ ይሆናል። በጣም ይሄ አስፈሪ አስደንጋጭ አይነት አበላል የሚበለዋሉ እንቁላል፣ ለእዚያም በጣም ትልቅ የሆነውን እንቁላል እኔ እንጂ አንድ ሁለቴ እንኳን እንዲህ እንትን ማለታቸው በቃ ዋጥ ዋጥ ዋጥ ሲያርጉ የሚታዩ አለ። የቀረቡትን ለሆነ ለአንድ ድግስ ለሆነ ትልቅ ድግስ የሚመልሰውን በአንድ የእነሱ በቃ ሳዕኑን ባዶ አድርገው ባዶ ብቻነት አይደለም ወላ ሳዕኑን ሁሉ ሊበሉት የደረሱ እስኪ ይመስሉ እስኪያስፈሩ እስኪያስደነግጡ ድረስ የሚደርሱ አሉ። እነኛ ሰዎች እኔ በጣም ነው የሚገርሙ። ሰውነታቸው ደግሞ ቀጠን ያለ ሴቶች አሉ፣ ወንዶች አሉ። አበላላይ በቃ በጣም ልጅት ያለ እንደዚህ ለሁለት ሆነ ያቀርቡና የዛን ሰው ጌ ይቀይሩና ከውስጡ ይበሉና በቃ ተስገብግበው ምን ብለው ስማ፣ ትልልቆች ናቸው ትንሾች እንኳን ቢሆኑ ምናልባት ልጆች አንዱ የአንዱ ስለሚመኝ የራሱ ስለማይታያቸው ነው ይባላል። እነሱ ግን በጣም ትልልቆች ናቸው። በቃ ስራቸው እጅግ በጣም የሚደንቅ ማለት ሳይደንቅ ቢሆንም ቅድ የሚያስፈራ ነገር የሚያስደነግጥ፣ በጣም የሚደንቅ በተግባራቸው ነው ምን አይነት ስራ ነው የሚሰሩት በሚያስብል ነው እንጂ በጣም የሚገርም ነገር ነው። በቃ እንደዚ መስክብክብ፣ መሻማት ምን ማለት ለብቻቸው ቁጭ ብለው እየበሉ እያለ ያን ሁሉ ምክር የሆነ ነገር ከኋላ የምጣባቸው የሆነ ነገር የሚያባርራቸው የሆነ ነገር የሚያሯሯጣቸው ወይ የሆነ ነገር የሚነጥቃቸው የሚመስሉት ነበር። ዋጥ ዋጥ ዋጥ ዋጥ ሲያደርጉት ሳህኑን አንስተው ደግሞ እንደገና የቀረውን እንዲሁ ስንት ሲሉ ስማ፣ ምን ጉድ ነው ብዙ ሰው የሚመልሰው ማለት የሆነ ድግስ ቢደግሱ የሆነ ትንሽ ድግስ ቢደግሱ እጅግ በጣም ብዙ ሰው የሚመልሰው ዋጥ ነው የሚያደርጉት። በነገራችን ላይ እኔ የታዘቡት ነገር ቢኖር ፈረንጆች በጣም ብዙ ይሰራሉ። ሁሉም ሳይሆኑ ጥቂቶቹ እጅግ በጣም በደንብ ይበላሉ። ግን የኛዎቹ እንደዚህ የሚበላ የለም። አንድ አንድ ዶሮ ለስንትን ለስንት ቤተሰብ የሚበላ አንድ ዶሮ ድግስ የሚደገስባት ናት። ሁለት ዶሮ ሁለት አንድ አራት ዶሮ ብዙ ድግስ የሚደገስባት ናት እንጂ ይሄ እንደሱ አይደለም በእርግጥ የአበላል ባህላችን የአበላል ባህላችን እኛ የተለየ ነው፣ የነሱ የተለየ ነው። የነሱ ስጋ ነክ ስለሆነ እኛ እንጀራ ስለሆነ የምንበላው እንጀራችንን ቆርጠን ከዛ ወጣችንን አድርገን በስርዓት በጥሞና እስከምንበላ ምግብ ጋር ራሳችንን አዋህደን ነው የምንበላው። ምግባችንን እንኳን አቅርበን ወሬ፣ የተለየ ወሬ ወይም ጥል ምናምን በፍጹም የማይታሰብ ነገር ነው።

አፉ እስከትጠር አፉ እስከመክተቱ በኋላ አመጣ። ከዚያ ያንን ተበሳጨች እና እሱን አስቀምጣ ሁለት ሰሃን አመጣች። ልትከፍት ስር ከመክፈቷ በፊት እጁን ወደዛ ወደ ኋላ አስባለች። ጅሬ እንግዲህ የለመደነ ሳህን ሁሉ መቀያየር፣ ሳህን ሁሉ መብላት፣ ሳህን ሁሉ መገልበጥ፣ ሳህን ሁሉ ወደ ራሱ አፍ ውስጥ ወደ ውስጥ መክተት ስራው ነው እና ይሄ ለሱ ምንም የምትከለክልም ባትከለክልም እሷ አታገኝም። እሱ ነው የጨረሰው። እና መጨረስ ስላለባት ተበሳጭታለች መሰለኝ። የምትሰራውንም በሁሉም ነገር ተበሳጭታለች መሰለኝ። ምክንያቱም ማስተማር አለባት፣ ለእሷ ብቻ ሳይሆን ለተማሪዎችም ቢሆን ነው። እዛ ሁለተኛውን የመጀመሪያውን ስጠች። የመጀመሪያውን ስታስገብ ገበ በላ ነጠቃት። ሁለተኛ ላይ ግን ይዛ ስትመጣ እንደዛ እንዳይሆንባት እጁን ከለከለችው። ያው እጁን የከለከለችው ዝም ብትለው ኖሮ እሱ የለመደ ስለሆነ እስቲ ሳህኑ ነው ገልብጦ መውሰድ ይችላል። ምክንያቱም በእጅ አላወጣም ካለች በሳህን አልሰጥም ካለች በምም ነገር አልሰጥም ብላ ካሰበች ያ ነገር ቁጭ ብላል። ቁጭ ያለው ለራሷ ነው ብሎ ስለሚያስብ እንደዚህ አድርገው በቃ እየተሻሙን እያሉ ነው የሚበሉት እና እችም

ከዛ ስንል ልብ የሚሰበር እጁን እየከለከለች እያለ ነው ያነከሱት። ሲያደርግ ብቻ ዘቅ አደረገ እና አፉ እስክ ትት ዘቅ አድርጎ አፉ እስክ ትት ያደረገው ፈራሻ እንደገና እሱን መጥፋት መንገብገቡ። ማለት ለመንገብገቡ ትምህርት ነው። ለእንደዚህ አይነት ስራ ውጤቱ ይሄ ነው። ምንድን ነው ብሎ ማየት አለበት። መስገብገብ ብቻ ስላልደግሞ አጠገቡ ያለውን ሰው ማሰብ አለበት። አጠገቡ እነሱም በጣም የሚገርምን ደግሞ ሁሉም ተመሳሳይ አይነት ነገሮች ናቸው እና የአንድ ሀገር ሰዎች ናቸው እንዴ እንደዚህ ነው እንዴ የሚበሉት እነሱ ሀገር እንደዚህ ነው እንዴ ምግብ የሚበላ እነኚህ በጣም የሚያስፈሩ ነው በእርግጥ እጅግ በጣም የሚሰሩ ነው የሚመስሉት ቢሰሩም እንደዚህ አይነት ነገር እንደው በላያቸው ላይ ባያመጡ ጥሩ ነው ደስ ይለኛል ብዬ ነው እኔ በበኩል የማስበው ይህን ሌሎቻችሁን ሀሳብ እንኳን በኋላ ቀን ደስ ምትላላችሁ።

ፊቱን እንዲሳዱ እንድታካሙ ምክንያቱም አስደንጋጭ ነው፣ የገባው ውስጥ አስደንጋጭ ነገር ስለሆነ ያንን አስደንጋጭ ነገር መቆጣጠር አልቻለም። ዘሎን የተነሳ ከፍ ውስጥ ነው አሁን ከፍቶን የለቀቀው ያው መንገብገብ፣ የመንገብገብ ውጤት ነው። እንግዲህ የሰለቻት ማስተማር መንገር እንደ የሰለቻት አልሰማ ያለች ናት። እንደዚህ አይነት ስራ አይሰራችም ማለት ነው። ይህንን በእርግጥ ይህንን በማድረጉ ትምህርት ሰጭ ነው ብዬ ካወቀ፣ ከተረዳ እንደዚህ አይነት ስራ መስራት እንደሌለበት ካወቀ፣ ከተረዳ ምክንያቱም የቀረበው በሙሉ የሱ መሆን የለበትም ተካፍሎ መብላት አለበት። ተካፍሎ መብላት በዚህ እድሜ በእንደዚህ አይነት ነገር ካላስተማሩ በስተቀር ነግሮ የሚመለሱ አይደለም። ምክንያቱም እሱ ራሱ መካሪ ነው እና በሚመክርበት እድሜ ላይ መምከር ደግሞ ይከብዳል። የሚመከሩ የማይመከሩ ጉዳዮች አሉ። እንደዚህ አይነት ነገሮች ይከብዳል መንገርም ማስተማርም። ግን እንደዚህ በተግባር ተግባራዊ የሆኑ ስራዎችን እንደዚህ ማሳየት ጥሩ ነው እና አሁን ሌላ ጊዜም እንዳለ እጁን ሰዶ አፍ ውስጥ አይዘቱ ማለት ነው። ምን እንደሚቀመጥ ደግሞ እንጨት ሊቀመጥለት ይችላል አገኘው ብሎ ተስገብገቡ ጎሮሮ ውስጥ ዘግቶ ሌላ በሽታ ነው የሚያመጣው። አለም ይህ ራሱ አሁን ለነገሩ አፈርማሽ ነው ተኛ ብዬ ያስባለሁ። እና እኔ እንደዚህ ሰዎች ሰ እጅግ በጣም ነው የሚገርመኝ የሚደንቀኝ ማለት ነው። እንደዚህ አይነት ስራ መስራት ከባድ ነው። እንደዚህ መስገብገቡ በጣም እጅግ በጣም ከባድ ነው እና ዛሬ ደግሞ የመጣት በእንደዚህ አይነት ስራ ላይ የሰማሩትን ምን ትላላችሁ? በእርግጥ ያዝናናል ያስተምራለሁ። እንደዚህ አይነት ያለው ሰው ይህንን ከላው ለማስወገድ ያለበት ማጥፋት አለበት። እንደዚህ አይነት ነገር ጥሩ አይደለም። አስተውሎ አስቦ ምን እንደሆነ በእርግጥ እኛ ያገኘነውን የምንበላ የምንጠጣ አይነት ሰዎች አይደለንም። ባህላችንም እንደዚህ አይነት ነገር ላይ ያጋለጠን አይደለም። ሳንት ከፈተ አንስተነዋጥን አፋችን ውስጥ ከትተን ብለን የምንስገበገብ አይደለም። ምክንያቱም ሳህኑ ሲከፈት ሳህኑ ላይ ያለው ምንድን ነው ብለን ማየት አለብን። ወላ አንዳችን የአንዳችንን ባህል ራሱ የምናውቀው አይተን ምንድን ነው ብለን ጠይቀን ጉሮራችንም እጃችንም ለዚህ ነገር የፈጠን አይደለም። እነሱ እጃችን፣ ጉሮሯቸው የፈጠነ ስለሆነ ነው። እኛ ይፈጠን አይደለም። የኛ ምንድን ነው ብሎ ይጠይቃል። ለምንድን ነው ብሎ ይላል። ስንት ወይ ከምንድን ነው የተሰራው? ምን ምን ጨምራችሁበታል? ምን ምን ጨምረሽበታል? ምናምን የሚባል ጥያቄ እኛ ጋር በጣም አለ። ምግብ ላይ የማንጠይቀው ነገር የለም። በዚህ ደስ ይለኛል እኔ ከምር እንደዚህ አይነት እየጠየቁ እንትን እያሉ መመገብ እነሱ ጋር ያገኘትን ሁሉ ተሳቢ ተወርዋሪ ጠጠርን ፈሳሽም እንዳገኙት ነው። ይህን ያነው የሚልስ ነገር የለምና እና የሚገርም ያው የሚደንቅ አስተማሪ የሆነ ነው ለሁሉም ሰው ቢሆን በምግብ ላይ መጣ እንጂ በሌሎች ነገሮች ላይ መደረግ የሌለበት እኔ እኔ የሚያስብል ራስ ወዳድነት ያለበት ነገር ስለሆነ እራስ ወዳድነትን የሚያስጠል ችላ የሚያስብል ምክንያቱም ለሌላውስ ለኔስ ብለን እንደምናስበው ሁሉ ለሌላውስ ብሎ የሚያሳስብ ነገር ነው። ራስ ወዳድነትን ራስን ብቻ ወዶ ለሌላው ግድ አለመስጠት ወይ ደግሞ አለማሰብ ዋጋ ያስከፍላልና በተሳሰብ ጥሩ ነው። ይህንን ያስተምራል። በተሳሰብ ጥሩ ነው። አሁን እሱን ድበት ተሻምቶ ያለውን ሁሉ አፍሮስ ከብቶ አጠገቡ ያለችውን ሳስባት ቢቀር እንግዲህ አስቡ አለን አብረናን ብለ ነው አብራ ለመብላት ቆቂ ያለችው ግን እሱ ተሻምቶ ምን ብሎ እንዳልዝቆ ወስዶ ግን በልቶ እሷን እንዲሁ ቢተዋት በጣም የሚያስ ግን ያም ነገር እንዳይፈጠር በማንኛም ነገር አበላልም፣ በስራ በማንኛውም ነገር አንድ ሰው አብሮ እየኖረ እያለ እንኳን አንድ ላይ አብሮ ቀርቶ መኖር እንዲሁም ራሱ ሰው ቢመጣስ እንግዳ ሲመጣስ ተብሎ የሚዘጋጅ ነገር እኮ አለ የሚታሰብ ነገር አለ እና ያንን ለመተሳሰብን እያስተማረች ያለችው መረዳዳትንም መተሳሰብንም እያስተማረች ነው ያለችው። መረዳዳት ደግሞ በምን ቢባል፣ እሷ እንደዛ ሰርታ እንግዲህ እሷ ነው ተብስ የመጣችው። እሱ ቢሆን ኖሮ የመጣውን ያውቃል። እንደዛም አይሆንም። አስቷሸዋ አፍ ውስጥ አይደረግምም። ግን የዛ አፕ ስራ የዛመጣችው ሰው ጠቅሞ ተበሳቂታለች። የዛመጣችው ነገር ተናዳለች። ከዚህ በፊትም በደረሰባት ነገር ተበሳቂታለች። ከዚህ በፊት የነበረው ነገር ያመጣው ብስጭት ነው። ይህንን ሀሳብ የዛመጣ ይህንን ሀሳብ የዛ እንድታቀርብ ያደረጋት፣ ምክንያቱም ከዚህ በፊት ምንም አይነት ነገር ባይኖር ኖሮ ይህ እንደዚህ አይነት ስራ አሰራም ነበር ማለት ነው። ይዛት መጣ ታቀርባለች እየጠረጠ ያስቸግሯት ይሆናል። እና ያንን ነገር እንዴት አድርጌ ያላስተምረ ልመልሰው በሚለው ሀሳብ ውስጥ እናውዛ ቆይታ ሊሆን ይችላል። ይህ ነገር ትዝ ብሏት መጥቶላት ለምን እንደዚህ አላደርገውም፣ ለምን እንደዚህ አይሆንም፣ ለምን በዚህ አይነት ምክንያት አይማርም ብላ ሊሆን ይችላል ብዬ ገምታለሁ አስባለሁ። ምክንያቱም ተነሳች ተነሳች አብረው ቀረቡ። አብራ ቆጫለች አለች አብራ ምን አለች ያሰማለችበት እሷ እሱን አስባ አስፈላጊ ሁሉ አቅርባ ከሱ ጋራ ነው እየተመገበች ያለችው። ከቁጥር አረሳቸው እሱ ግን አብረ ቢሆንም ይረሳታል። በተመጣም ይረሳታል፣ አያስታውሳትም። ስለዚህ ምን አረገች መማር አለበት። ይህ ትምህርት ደግሞ ለሱ ብቻ ሳይሆን እንደሱ አይነቶችንም መማር ማወቅ መሰልጠን አለባቸው በሚል ሀሳብ ይመስለኛል ይህንን ይዘው የመጣችው። ምክንያቱም ይህ በጣም እጅግ በጣም ከባድ የሆነ ነገር ነው። ምክንያቱም የመጀመሪያውን አይተናል፣ ክፍት አድርጎ እንዴት አድርጎ እንደበላው ዋጥ ነው ያደረገው። ሁለተኛውንም ክፍት ስታደርግ እንዴት ነው ተሻምቶ ውስጥ የከተተው። እንግዲህ አስቡ ይህንን የሚሰራ ሰውዬ ማለት ነው እና መጨረሻ ላይ ያው እንደዚህ አይነት ስራ እንዳይሰራ ሸሃና አፈር አብልተዋለች። የበላውን ሸሃና አፈር ሲተፋ ነው እንግዲህ የሚከርመው ማለት ነው። እና ይህንን አይነት ስራ ሰዎች እንዳይሰሩ እንዳይተገብሩ፣ ወደ መጥፎ ነገር እንዳይሄዱ መማር መስተካከል ራሳቸው ብቻ ለሌላ ማሰብ እንዳለባቸው ከኋላቸው ከጀርባቸው ከፊታቸው ከጎቻቸው ያለውን ሰው ማሰብ እንዳለባቸው የሚያስተምራቸው የሚያስረዳ ነገር ነው እና ለሁሉም ትምህርት ነው። በዚህ ብቻ ሳይሆን በአመጋገብ ብቻ ሳይሆን፣ በሁሉም ነገር ከኋላ ያለውን ሰው ማሰብ፣ ከፊትም ያለውን ሰው ማሰብ፣ አጠገብ ያለውን ሰው ማሰብ፣ መተሳሰብ ውጤቱ ከፍተኛ ነው። ውጤቱ ጥሩ ነው። ውጤቱ በጣም አመርቂ ነው የሚሆነው ሁሌም ያስደስታል። አለበለዚያ በቃ ሁሌም እንደ መከፋት እንድጠሩ እንዳልሆነ አይነት ነገር ነው የሚሰማን እና እንደዛ እንዳይሆን ሁላችንም መተሳሰብ እንዳለብን ወይም መረዳዳት፣ መደማመጥ እንዳለብን ማሰብ ነው ያለብን። አንዱን የኔ የኔ የኔ የኔ ብቻ ይሁን፣ ለእኔ ብቻ ይሁን፣ ለእኔ ብቻ ይሁን፣ እኔነትን፣ ራስ ወዳድነትን ብቻ አጥብቆ እንዲይዝ የሚያደርገውን ነገር ከላያቸው ላይ ማናችንም ይሆናል ከላያችን ላይ መጣል አለብን። አሁን ጊዜ ራሱ ይባል ለራሱ አድማጭ ብቻ ለራሱ በቃ የሚሆን ብቻ ስለሆነ እንደዚህ አይነት ስራ ሰራ ማለት ነው እና እጅግ በጣም ጥሩና አስተማሪ የሆነ ነገር ነው። እናንተስ እንዴት ትገረዱታላችሁ? እንዴት ትገነዘቡታላችሁ? ምክንያቱም በብዙ አቅጣጫ፣ በብዙ መንገድ፣ በብዙ ሁኔታ ብዙ ነገር ሊያስተምረን የሚገባ ነገር ነው። እያስተማረንም ያለ ነገር ነው። የሚያስተምረንም ነገር ነው። ምንድን ነው የሚያስተምረን? ምንድን ነው አቅጣጫ የሚያሳየን? ወዴት ነው የሚመራን? እንደዚህ አይነት ነገር እኮ ጥሩ አይደለም። ሰዎች እንዲህ እንዲያደርጉ ያደርጋል። አው በእርግጥ እንደዚህ አይነት እያዩ እንደሆነ ለመሆን የሚፈልጉ እጅግ በጣም ብዙም ጥቂት የማይባሉ ሰዎች አሉ። እነኛም ሆነ ሆኖ በራሳቸው ይማራሉ። ሰው ወኝ ከራሱ ይማራል፣ ብልጥ ከሰው ይማራል ነው እና የሚባለው ያንን እያዩ እነሱ ከዛ እየተማሩ እንግዲህ በራሳቸው ሲደርስባቸው ተምሮ ተስተካክለው ይመልሳሉ። ለሌላ ለአብዛኛውን ለብዙሀኑ ደግሞ እንደዚህ አይነት ነገር ጥሩ እንዳልሆነ፣ መጥፎ እንደሆነ በጣም እጅግ በጣም መጥፎ እንደሆነ ጥሩ እንዳልሆነ ነው የሚያስተምረው እና ጥሩ ያልሆነውን ነገር እንዲት ሊበላቸው መተው ማስቀረት አይሆንም አይቻልም ማለት እንዳለብን የሚነግረን ነውና፣ ሁላችንም ማይሆነውን ጥሩ ያልሆነውን መጥፎ የሆነውን እራስ ወዳድነትን ለመተው መሞክር በአንድ የመተው ቢከብድም ቀስ በቀስ የሆነ የራሳችንን እያስታወስን ምን እየሆንኩ ነው? ለምንድን ነው እንዲህ? ወዴት እየሄድኩ ነው? ምናምን ምናምን እያለን ራሳችንን እየመለስን እየመለስን እየመለስን ቀስ በቀስ ቀስ በቀስ ቀስ በቀስ ራሳችንን ወደ ቦታው በመለስ ራሳችንን የሚገባ ቦታ ላይ ማስቀመጥ መቻል አለብን። አለበለዚያ ጥሩ ያልሆነ ነገር ራሳችን ላይ ልደርስ ይችላል። ሁሌም ራሱ ልደርስ ና ነጭ ራሷን ነው የምትወደው፣ ራሱን ነው የሚወደው ይባላል። ሰው በሚያስፈልገን ሰዓት ሰው ልናጣ እንችላለን፣ ሰው ላናገኝ እንችላለን። ሰውን መፈለግ፣ ሰውን ማግኘት ቀላል ነገር አይደለም። ሰውን ማጣት ከባድ ነው። ሰው ነው ለሰው መድኃኒት፣ ሰው ነው ለሰው አስፈላጊነት። ሰው አንድ ሰው ራስ ወዳድ ከሆነ ሰውን ጥልቶ ሰውን ካልፈለገ ራሱን ብቻ ከሆነ የሚወደው ራስ ወዳድነቱን ራሱን የሚወደውን ነገር ውጤቱ የከፋን ነው የሚሆነው የከፋ ነው የሚሆነው። እና እንደዛ እንዳይሆን ራስን መጠበቅ መትጋት፣ መመልከት፣ ማየት፣ መጓዝ መራመድ አለብን ማለት እና ከፊት ከኋላ፣ ከግራ ቀኝ እያየን እዚያው ለማየት ደግሞ ያብቃን። ሁሉንም ነገር የኔ የኔ ከማለት የኛ የጋራ ምክንያቱም የኔ የሚባል ብቻውን አንድ ሰው የሚኖር ሰው የኔ ነው የሆነ ነገር ቤት ውስጥ ቢሆን የኔ ነው ይላል።